ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአንድ ትምህርት ወደ እናንተ መጥቻለሁ። እግዚአብሔር ደግሞ በቃሉ ያስተምረናል ማለት ነው። የምንማረው ደግሞ ስለ ሎዶቅያ ይሆናል ማለት ነው። እንግዲህ በራይ መጽሐፍ ላይ በምዕራፍ ሶስት ከቁጥር 14 ጀምሮ ስለ ሎዶቅያ ቤተክርስቲያን ይነግረናል ማለት ነው። እቺ ቤተክርስቲያን እንግዲህ ከታሪኩ እንደምንመለከተው በጣም እጅግ ባለጠጋ የነበረች ቤተ ክርስቲያን ነች። በጣም ሀብታም የምትባል ቤተ ክርስቲያን ነች እች ቤተ ክርስቲያን ማለት ነው። እና ከመልእክቱ ስንመለከት እች ቤተ ክርስቲያን ምንም አይነት ምስጋና ወይም ደግሞ ምንም አይነት በጎ ነገር ያልተነገረላት ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው እ የሎዶቅያ ቤተ ክርስቲያን እንግዲህ በከተማው ላይ ያለው ሀብት በከተማው ላይ ያለው ብልጥግና ወደ ቤተ ክርስቲያን ሲገባ እንመለከታለን ማለት ነው። እና ከተማው ላይ ያለ መንፈስ ወደ ቤተ ክርስቲያን ገብቶ በቤተ ክርስቲያንም ደግሞ አንዳንድ ነገሮችን ሲያመጣና ሲያስከትል እንመለከታለን ማለት ነው። ዛሬ እንግዲህ ከቁጥር 14 ጀምሮ ያለውን ሀሳብ ከኔ ጋር ደግሞ እንከፋፈላለን ማለት ነው። ቁጥር 14 ላይ እንደዚህ ይላል በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይናገራልና። በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አሜን የሆነው ብሎ ይናገራል። የታመነውና እውነተኛ ምስክር ብሎ ይናገራልና እና አሜን የሆነው የታመነውና እውነተኛ ምስክር የሚሉ ቃላቶችን ይናገራል። እንግዲህ አሜን የሆነው የሚለው የመልእክቱ ባለቤት እውነተኛ እንደሆነ ሊለወጥ እንደማይችል ይነግረናል ማለት ነው። እና የመልእክቱ ባለቤት ደግሞ ሐዋርያዊ ዮሐንስ ሳይሆን የቤተ ክርስቲያኗ ባለቤት ክርስቶስ እንደሆነ እንመለከታለን ማለት ነው። እች ቤተ ክርስቲያን እንግዲህ እጅግ ባለጸጋ ነች። በጣም ሀብታም የሆነች ቤተ ክርስቲያን ነች። ሎዶቅያ ማለት ራሱ የስሙ ትርጉም ላዮዲስ ከሚል ቃል ነው የመጣው ህዝባዊ ፍትህ ማለት ነው። አንቴዎከስ ዳግማዊ የመሰረታት ከተማ ነች እቺ ከተማ። ሎዶቅያ ከመባሏ በፊት ደግሞ ዚያስ ፖሊስ የምትባል ከተማ ነች እቺ ከተማ ማለት ነው እና በጣም ሀብታም የነበረች ከተማ፣ እጅግ ባለጠጎች ይኖሩባት የነበረ ከተማ ነች እቺ ከተማ። ፈርስት ክላስ ላይ የተቀመጡ ሀብታም የሚባሉ ሰዎች የሚኖሩባት ከተማ ነች። እና በዚች ከተማ እንግዲህ ኩል የተለያየ ነገር የፍርግያ ደግሞ እረኞች የሚያቀርቡት የሀር ልብስ አለና ይሄ ልብስ የሚሸጥባት የአይን የአይን ኩል የሚሸጥባት በጣም ደግሞ የሕክምና አምላክና ኤክላፒየስ የሚባሉ የተለያዩ አማልክቶች የሚመለኩባት እና እጅግ ደግሞ ባለጠጋ የሆነች ከተማ ነች። ወርቅ የምታነጥር በጣም ብዙ ሀብቶች ያላት ከተማ ነች። እቺ ከተማ እንግዲህ በዚች ከተማ ውስጥ ደግሞች የሎዶቅያ ቤተ ክርስቲያን አለች እና የከተማው መንፈስ ወደ ቤተ ክርስቲያንም ሾልኮ እንደገባ እንመለከታለን ማለት ነው። እና ቁጥር 14 ላይ ስንመለከት አሜኔ ሆነው ብሎ መልእክቱን ይጀምራል ማለት ነው። አሜኔ ሆነው የሚለው ቃል እውነተኛ እንደሆነ የመልእክቱ ባለቤት ክርስቶስ እንደሆነ የመልእክቱ ባለቤት ሐዋርያዊ ዮሐንስ እንዳልሆነ መልእክቱ የደረሳቸው ከጌታ ዘንድ የመጣ እንደሆነ እውነት እንደሆነ የታመነ እንደሆነ አሜን የሆነው የሚለው እርግጠኝነቱን ያመለክታል። አሜን የሆነው የታመነው ብሎ ደግሞ ይናገራል እዛው ላይ ማለት ነው። አሜን የሆነውና የታመነውና እውነተኛ ምስክር ብሎ ይናገራል። የታመነው የሚለው ቃል መልእክቱ የማይለወጥ መሆኑን የታመነ መሆኑን ይናገራልና ማርቱስ የሚል ቃል አለ ማርቶስ የሚል ቃል ማለት የእውነት ምስክር መሆን ማለት ነው። ይህም ምስክርነት ደግሞ እስከ ሞት ድረስ ሊሄድ ይችላል። ለምሳሌ አሁን ሐዋርያቱን ብንመለከት የጌታ ኢየሱስ ክርስቶስ ምስክሮች ነበሩ እና በሞት ሳይቀር ይህንን ምስክርነት ሲያጸኑ እንመለከታለን ማለት ነው። እና ማርቶስ የሚለው ቃል ሊለወጥ የማይችል ወይም ደግሞ ይሄ የታመነ የሚለው ቃሉ የማይለወጥ እውነት የሆነ መሆኑን ያመለክተናል ማለት ነው። እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይናገራል እና በእግዚአብሔርም ፍጥረት መጀመሪያ የነበረውን የሚለውን ሐሳብ አንዳንድ የጆቫዊት ነሳስ ተማሪዎች በእግዚአብሔር ፍጥረት መጀመሪያ ነበረ ሲል እሱ በእግዚአብሔር መጀመሪያ ፍጥረታትን ለመፍጠር የተፈጠረ ነው ብለው ያስተምራሉ። ጌታ ኢየሱስ ክርስቶስ ግን ፍጥረታትን ለመፍጠር የተፈጠረ ሳይሆን እሱ በእውነት የተወለደ ነው። ጌታ ኢየሱስ ክርስቶስ የተፈጠረ እንዳይደለ እንመለከታለን ማለት ነው። ግን በፍጥረት ሁሉ መጀመሪያ የሚለው ሐሳብ የጌታ ኢየሱስ ክርስቶስን ዲቪኒቲ ወይም ደግሞ መለኮትነት የሚያመለክት እንደሆነ እንመለከታለን ማለት ነው። ፍጹም መለኮታዊ መሆኑን፣ እሱ የነገሮች ሁሉ መገኛ ምንጭ መሆኑን፣ የነገሮች ሁሉ ማስገኛው እሱ እንደሆነ ከፍጥረት መጀመሪያ የሚለው ሐሳብ ነገሮች የተገኙት በእሱ በኩል እንደሆነ ነው እንጂ የሚያመለክተው፣ እሱ አስቀድሞ የተፈጠረ መሆኑን አያመለክትም ማለት ነው። የእግዚአብሔር ስም የተባረከ ይሁን እና እንግዲህ ይህንን ትምህርት ጆባ ቤትነሶች እንደሚሉት እሱ በእግዚአብሔር አብ አስቀድሞ የተፈጠረ አይደለም። እሱ የነበረ ነው። መለኮት ነው። ከፍጥረት ሁሉ መጀመሪያ የነበረ ነው እና መለኮትነቱን ነው እንጂ የሚገልጸው፣ ዲቪኒቲውን ነው እንጂ የሚገልጸው መፈጠሩን አያመለክትም ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ቁጥር 15 ላይ ስንመለከት በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ብሎ ይናገራልና። በራድ ወይም ትኩስ የሚለው እንግዲህ በከተማው አውድና በከተማው ባለው ነገር ነው የሚነግራቸው ማለት ነው እንግዲህ ቺ የሎዶቅያ ከተማ ምንም ባለጠጋ ብትሆን ምንም ሀብታም ከተማ ብትሆን ምንም ፈርስት ክላስ ላይ ያሉ ሰዎች የሚኖሩባት ብትሆን፣ ግን ከመጠጥ ውሃ ጋር ተያይዞ አንድ ችግር ነበራት። ይህም ደግሞ ችግር ከቆላሲስ ከተማ የሚመጣ ውሃ አለ፣ ከሄራፖሊስ ደግሞ የሚመጣ ውሃ አለ። እና ይሄ ውሃ ከተራራ ስር የሚመነጭ ውሃ ስለሆነ በጣም ሞቃት ያለው ውሃ ነው። እና ከቆላሲስ ከሚመጣ ውሃ ጋር ተበርዞ የሚመጣ ውሃ ነው ይሄ ውሃ እና በአኳዲክ ወይም ደግሞ ይሄ በብረት ቱቦ ወደ ከተማው ሲደርስ ለብ ብሎ ይደርሳል ማለት ነው። እና በጉዞ ርቀት ያለውን ለብታ ያመለክተናል ማለት ነው። እንግዲህ እች ቤተ ክርስቲያን በራድም አይደለችም ወይም ደግሞ ትኩስም እንዳይደለች እንመለከታለን ማለት ነው። ቁጥር 15 ላይ በራድም ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላለህ በራድም ወይም ትኩስ ስላልሆነ ከአፌ ልተፋ ነው ብሎ ይናገራልና። በራድ የሚለው ሀሳብ እንግዲህ አንድ ክርስቲያን ወይም ደግሞ የማያምን ሰው በራድ ይባላል። ሌላው ደግሞ ትኩስ የሚባለው ደግሞ በእምነት የሚቃጠል፣ በመንፈስ የሚቃጠል ሰው ከሆነ ትኩስ ይባላል ማለት ነው እና እነዚህ ሰዎች ግን መሀል ሰፋሪ ህይወት ነው ያላቸው። ወይ በራድ አይደሉም፣ ወይ የማያምኑ አይደለም ወይ ደግሞ በመንፈስ የሚቃጠሉ አይደሉም እና መሐል ሰፋሪ ህይወት ላይ ነው ያሉት ከሚያምኑ ጋር እንደሚያምኑ የሚሆኑ ከማያምኑ ጋር ደግሞ እንደማያምኑ የሚሆኑ ማለት ነው። እንግዲህ እች ቤተ ክርስቲያን ትልቁ ችግሯ የለብታ ችግር ነው። ይህም ደግሞ የለብታ ችግር ምንድን ነው? ከሚያምኑ ጋር ሲሆኑ እንደሚያምኑ መሆን ከማያምኑ ጋር ሲሆን ደግሞ እንደማያምኑ መሆን ማለት ነው። እዛ ጋር ለጣዖት ሰውቶ እዚህ ጋር ደግሞ ለጌታ መስዋዕት እንደማቅረብ ማለት ነው። እንደዚህ አይነት ህይወት ደግሞ ከጌታ ዘንድ መጽናናት እንደሌለው ይናገራል ማለት ነው። እንግዲህ ለብ ያለን ውሃ ብንጠጣው ሽቅብ ሽቅብ እንድንል ወይም ደግሞ ቮሚት እንድናደርግ ነው የሚያደርገን ለጤና ጥሩ ያልሆነ ውሃ ስለሆነ ማለት ነው። ለብ ያለ ውሃ እና ጌታ ምን እያላቸው ነው? እንደዚህ አይነት ህይወት ከኔ ዘንድ መጽናናት የለውም ብሎ ከአፌ ልተፋህ ነው ብሎ ይነግራቸዋል ማለት ነው። ቁጥር 1 15 እና 16ን ከተመለከትን ቁጥር 17 ላይ ሀብታም ነኝና ባለጠጋ ሆኝ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንኩ ጎስቋላ፣ ምስኪን፣ ድሃም፣ እውርም የተራቁት ከመሆንህን ስለማታውቅ ብሎ ቁጥር 17 ላይ ይናገራል ማለት ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልግም የሚለው ቃል እንግዲህ የሎዶቅያ ቤተክርስቲያን፣ የዚህን ዘመን ቤተክርስቲያን ትመስላለች እና ከሀብቷ የተነሳ ሁሉ አለኝ ብላ ስለምታስብ አንድስ እንኳ አያስፈልገኝም ስትል ክርስቶስ እንኳን ቢሆን አያስፈልገኝም ብላ መንፈስ ቅዱስን ወደ ውጭ ገፋች፣ ክርስቶስን ወደ ውጭ ገፋች ቤተክርስቲያን ነች። እች ቤተክርስቲያን ማለት ነው እና እምትፈልገው የምትፈልገው ወይም ደግሞ ክርስቶስን የምትፈልገው እግዚአብሔርን የምትፈልገው ለጥቅሟ ስለሆነ የሆነ ነገር ሲጎልባት ነው እንጂ ያ ነገር ሙሉ እስከሆነ ድረስ ባለጠጋ ስለሆነች፣ ሀብታም ስለሆነች ምንም ነገር አያስፈልገኝም ብላ በራሷ የተማመነች ቤተክርስቲያን እንደሆነች እንመለከታለን ማለት ነው የሎዶቅያ ቤተክርስቲያን። ጌታ ደግሞ ያለንን ነገር ሳይሆን እኛነታችንን ነው የሚፈልገው። እና እችን ቤተክርስቲያን ደግሞ ስለሚወዳት ነው የምወዳቸውን እገስጻቸዋለሁ ስለሚል ስለሚወዳት እንግዲህ በዚህ እውነት በሆነ በታመነ ቃል መጥቶ ለዚች ቤተክርስቲያን እንግዲህ ሲነግራት እንመለከታለን ማለት ነው። እናች ቤተክርስቲያን ክርስቶስን በደጅ የገፋች ቤተክርስቲያን ነች። ክርስትናውን የምትፈልግ ግን ደግሞ ክርስትናው የሚያስከፍለውን ዋጋ ለመክፈል ፈቃደኛ ያልሆነች ቤተክርስቲያን ነች። ትፈልገዋለች፣ እምነቱን ትፈልገዋለች፣ ግን ደግሞ ያ እምነት ያ ክርስትና የሚያስከፍለው መስዋዕትነት አለና ይህንን መስዋዕትነት ለመክፈል ፈቃደኛ ያልሆነች ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው። ለዚህም ነው አንድስ እንኳን አያስፈልገኝም በልጥግ ያለው ሀብታም ሆኝ ያለው ሁሉ ነገር ተመቻችቶልኛል፣ ስለዚህ ምንም አያስፈልገኝም፣ ሀብቴ ብልጥግና እስካለ ድረስ ተመቻችቻለሁ ያለችው ቤተ ክርስቲያን ትመስላለች ማለት ነው እንግዲህ ባለጠጋሆኝ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላ ምስኪም ድሃም፣ እውርም የተራቆትክ መሆንህን ስለማታውቅ ብሎ ጌታ ይነግራታል ማለት ነው። እች ቤተ ክርስቲያን መውደቋን ራሱ የማታውቅ ቤተ ክርስቲያን ነች። መደንዘዟን፣ ወይም ደግሞ ድንዛዜውስ መግባቷን፣ ለብታዋን፣ ከጉዞ ሂደት የተነሳ መድከሟን ራሱ ያላወቀች ቤተ ክርስቲያን ነች ማለት ነው እንግዲህ እቺ ቤተ ጌታን ወደ ውጭ የገፋች ቤተ ክርስቲያን ነች። ለክርስትና ደግሞ የሚከፈለውን መስዋዕትነት፣ የሚከፈለውን ዋጋ ለመክፈል ፈቃደኛ ያልሆነች ቤተ ክርስቲያን ነች። በሀብቷና ባላት ንብረት የተማመነች ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው። ጌታ ግን ከላይ ሲመለከታት ባለጠጋ ሳይሆን ጎስቋላ፣ ምስኪን፣ ድሃ ብሎ ይገልጻታል ማለት ነው። እነዚህ ቃላቶች እንግዲህ እች ቤተ ክርስቲያን የመንፈስ ቅዱስን ስጦታ ያልተቀበለች ቤተ ክርስቲያን እንደሆነች በተለያየ ነገር ደግሞ የተራቆተች እንደሆነች እንመለከታለን ማለት ነው። እነዚህ ቃላት እንግዲህ ጎስቋላ ምስኪን ድሃም፣ እውርም፣ የተራቆት ከመሆንህን ስለማታውቅ ብሎ ይናገራል። እንግዲህ መጎሳቆል የሰውነት መጎዳትን ያመለክታልና እች ቤተ ክርስቲያን እንግዲህ በመንፈሳዊ ነገር የተጎዳች ቤተ ክርስቲያን እንደሆነች ወይም ደግሞ እነዚህ በዛ ቤተ ክርስቲያን የሚኖሩ ምዕመኗን መንፈሳዊ እንደ እድገት እንደሌላቸው ሰውነታቸው የተጎሳቆለ እንደሆነ እንመለከታለን ማለት ነውና ምስኪን እንደሆኑ የመንፈስ ቅዱስን አንድም እንኳን ስጦታ ያልተቀበሉ እንደሆኑ እንመለከታለን ማለት ነው። ሌላ ደግሞ ድሃ እንደሆኑ ማለት ብዙ የቀረባቸውና ብዙ ያጡት ነገር አለ። የመንፈስ ቅዱስን ስጦታ አጠዋል፣ ክርስቶስን ደግሞ የገፋች ቤተ ክርስቲያን ነች። የእግዚአብሔር ልሆንና የእግዚአብሔር መገኘት እንግዲህ ያጣች ወይም ደግሞ የእግዚአብሔር መገኘት የማይሰማት በመካከሏ የሌለ ድሀ የሆነች ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው። እንግዲህ እውር ብሎ ደግሞ ይናገራል። እውር ማለት ደግሞ የስጋዊውን ነገር እንጂ ምድራዊውን ወይም ደግሞ ስጋዊውን ብልጥግና እንጂ የመንፈሳዊውን ነገር ማየት የማትችል ቤተክርስቲያን እንደሆነች እንመለከታለን። ቤተ ክርስቲያን መንፈሳዊ አይኗ ያልተከፈተ ቤተ ክርስቲያን ወይም ደግሞ ስጋዊ ነገር ብቻ የሚታያት ይሄ የዚህ የዓለም ነገር ብቻ የሚታያት ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው። የተራቆት የሚለው ደግሞ ይሄ መራቆት የሚለው ልብስ ማጣትን ወይም ደግሞ ይሄ የጸጋውን እውነት የጣለች ቤተ ክርስቲያን እንደሆነች እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ ቁጥር አስራ ስምንት ላይ ስንመለከት ባለጠጋ እንድትሆን ብሎ ይጀምራል። እንግዲህ እቺ ቤተ ክርስቲያን በስጋዊ ነገር ባለጠጋ ነች። ብዙ ሀብት አላት፣ ብዙ ወርቅ አላት፣ አንጥረኞች በመካከሉ አሉ፣ ኩል ይሸጣሉ፣ የአይን ሕክምና አለ፣ ብዙ ነገር አላት። ፈርስት ክራስ ላይ የምትኖር ቤተ ክርስቲያን ነች። በጣም ሀብታም ነች። በኢኮኖሚ ከሌሎቿ ቤተ ክርስቲያናት በጣም የተሻለች ነች። ግን ደግሞ መንፈሳዊ ብልጥግና የላትም። ስለዚህ ጌታ ምን ይላታል? ባለጠጋ እንድትሆን ብሎ ይናገራል ማለት ነው። እንግዲህ ትልቁ ነገር መንፈሳዊ ብልጥግና ነው ወይም ደግሞ መንፈሳዊ ሀብት ነው። ከምድራዊው ሀብት ይልቅ ይሄ መንፈሳዊ ሀብት በጣም ኢምፖርታንትና በጣም ወሳኝ እንደሆነ ለህይወታችን እንመለከታለን ማለት ነው። ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነት ህፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክረሃለሁ ብሎ ጌታ ይነግራታል። ዚች ቤተ ክርስቲያን ማለት ነው እና ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ ብሎ ይናገራል። እንግዲህ ባለጠጋ እንድትሆን ብሎ ወርቅ በምን አይነት ዋጋ እንደሚገኝ በደንብ ያውቁታል። ወርቅ አንጣሪዎች ስለሆኑ ማለት ነው ወርቅ እንግዲህ በእሳት ይፈተናል። በእሳት እንደሚፈተን እንደዚሁ ደግሞ ክርስትናም ደግሞ በመከራ ውስጥ ይፈተናል፣ እምነት ደግሞ በመከራ ይፈተናል እና ባለጠጋ እንድትሆን ብሎ በእሳት የነጠረውን የተፈተነውን ይህንን በእሳት የነጠረ ወርቅ በእሳት የነጠረ ወርቅ ከእኔ ዘንድ እንድትገዛ ብሎ ይናገራል ማለት ነው። በእሳት የነጠረውን ወርቅ ከጎና ጽፈ የራቁትነት ኅፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከእኔ ዘንድ ትገዛ ዘንድ እመክርሃለሁ ብሎ ይናገራልና ወርቅ በእሳት እንደሚፈተን እንደዚሁ ክርስትና ደግሞ በመከራ ውስጥ እንደሚፈተን እምነት ደግሞ በመከራ እንደሚፈተን ይናገራል። እና ወርቅ እንግዲህ በምን ዓይነት ሁኔታ እንደሚገኝ ያውቁታል። በጣም እንደሚያለፋ በጣም ብዙ ዋጋ እንደሚያስከፍል ያውቁታልና ክርስትና ወይም ደግሞ ይሄ የጣሉትን እውነት እንዲይዙት ክርስትናውን ብቻ ሳይሆን ክርስትና የሚያስከፍለውን ዋጋ ደግሞ እንዲይዙት፣ ወርቅን እንዲጎናጽፉ ክርስትና የሚያስከፍለውን ዋጋ እንዲከፍሉ ብሎ ጌታ ይነግራቸዋል ማለት ነው እና በእሳት የነጠረውን ወርቅ ተጎናጽፈ አፍረትህ እንዳይገለጥ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ብሎ ይናገራልና ይሄ የጣሉትን ጸጋ እንዲያነሱ ከጌታ ዘንድ ነጭ ልብስን እንዲለብሱ ይሄ ፍረታቸው እንዳይገለጥ ወይም ደግሞ የተጣሉ እንዳይሆኑ ይሄ የጣሉትን ጸጋ የተዉትን ነገር መንፈሳዊውን እውነት እንዲያነሱ ይመክራቸዋል ማለት ነው። ቁጥር 19 ላይ እኔም ወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለው። እንግዲህ ቅና፣ ንስሐ ምግባ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄም ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ከእርሱም ጋር እራት እበላለሁ እርሱም ከኔ ጋር እራት ይበላል ብሎ ይናገራልና ቁጥር 19 ላይ ስንመለከት እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ ብሎ ይናገራልና እና የእግዚአብሔር ዓላማ ፍቅር እንደሆነ ደግሞ የመልእክቱ ደግሞ ዓላማው ደግሞ ዋናው ዓላማ ወይም ደግሞ ዋናው ግቡ እነሱ ንስሐ ገብተው እንዲመለሱ እንደሆነ እንመለከታለን ማለት ነው። እንግዲህ ዓላማው ፍቅር ከሆነ ግቡ ደግሞ ንስሐ ገብተው መንገዳቸውን እንዲያስተካክሉ፣ የጣሉትን ጸጋ እንዲያነሱ እና ከእግዚአብሔር ጋር ሕብረት እንዲያደርጉ እንዲመለሱ እንደሆነ እንመለከታለን ማለት ነው። እነሱን ለማፍረስ፣ እነሱን ለማጥፋት ሳይሆን እነሱን ለመመለስ እንደሆነ እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ ቁጥር ሀያ ላይ ስንመለከት፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል ብሎ ይናገራል ማለት ነው እና ጌታ ኢየሱስ በፍቃደኝነት ላይ ስለተመሰረተ መመለስ ወይም ደግሞ በደጅ ቆሜ በርህን አንኳኳለሁ ብሎ ይናገራል ማለት ነው እና ማንም ድምፁን ድምፄን ቢሰማ በሩን ቢከፍትልኝ ብሎ ይናገራል እና ብትመለስ እሺ ብትል ይሄ ፌሎሽፓቸው እንደሚታደስ ወይም ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት እንደሚታደስ ጌታ ይናገራል ማለት ነው። እንግዲህ ፌሎሽፕ ወይም ደግሞ ኅብረት ሲባል ከሁለት ነገር ጋር የተያያዘ ነው እና እግዚአብሔርና ሰው የሚያደርገው ነገር ነው። ፌሎሺፕ ሰው ሲናገር እግዚአብሔር ይሰማል። እግዚአብሔር ደግሞ በቃሉ ሲናገር፣ በተለያየ መንገድ ሲናገር፣ በሁለት ነገሮች መካከል ያለ ህብረት ፌሎሺፕ እንደሚባል ይነግረናል ማለት ነው እና ህብረት፣ ይህም ህብረት ደግሞ በፈቃደኝነት ላይ የተመሰረተ እንደሆነ እንመለከታለን ማለት ነው። እንግዲህ እግዚአብሔር ማንንም አስገድዶ ጠምዝዞ፣ ወይም ደግሞ በግድ ከእግዚአብሔር ጋር ፌሎሽፕ እንድናደርግ አያስገድደንም ግን በፈቃደኝነት ላይ እኔ እንግዲህ በርህን አንኳኳለሁ ድምፄን ብትሰማ አንተ እሺ ብትል ፍቃድህን ብትሰጠኝ ብሎ ይናገራል ማለት ነው እና ወደ እርሱ እገባለሁ ከእርሱም ጋር እራት እበላለሁ እርሱም ከኔ ጋር ደግሞ ይበላል ብሎ ይናገራል ማለት ነውና እና ከእግዚአብሔር ጋር ስላለው ኢንቲሜሲ ከእግዚአብሔር ጋር ስላለው ግንኙነት በእውነት ከተመለሱ ሐሳባቸውንና እና ፍቃዳቸውን አስተካክለው ወደ እግዚአብሔር ከተመለሱ እንግዲህ ከእግዚአብሔር ጋር ህብረት እንደሚያደርጉ ከጌታ ጋር ፌሎሺፕ እንደሚኖራቸው ከጌታ ጋር እንግዲህ ጠበቀ ግንኙነት እንደሚኖራቸው ይናገራል ማለት ነው። እዛ እኔ ደግሞ ድል እንደነሳው በአባቴ ጋር ዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር ደግሞ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ መንፈስ ላ ቤተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይናገራል ማለት ነው። እና ይሄ ፌሎሺፕ እንደሚቀጥል ነው የሚናገረው። እንግዲህ ጸንተው ቢኖሩ ወይም ደግሞ ይህንን ፌሎሺፕ ቢያስቀጥሉ አብረው ይሄ ፌሎሺፕ ደግሞ ይሄ በምድር የተጀመረው ህብረት በሰማይ ደግሞ እንደሚቀጥል ድል እንደነሳው ከአባቴ ጋር በዙፋኔ ላይ እንደተቀመጥኩ ድል ለነሳው እኔ ደግሞ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ብሎ ይናገራል ማለት ነው እና ይሄ ምድር ላይ የተጀመረው ህብረት በሰማይ ደግሞ እንደሚቀጥል ከእግዚአብሔር ጋር ደግሞ አብረው እንደሚቀጥሉ በሙሉ ክብር እንደሚቀጥሉ ይናገራል ማለት ነው እና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ ይናገራል ማለት ነው። እንግዲህ እቺ ቤተ ክርስቲያን በብዙ ተግዳሮት ውስጥ ያለች ቤተ ክርስቲያን ነች። በለብታ ህይወት ውስጥ ያለች ቤተ ክርስቲያን ነች። ናቺ ቤተ ክርስቲያን ደግሞ ጌታ እንድትመለስ ወደ እግዚአብሔር ወደ ፍቃዱ እንድትመለስ ይነግራታል ማለት ነው። ማቴሪያሊስት የሆነች ቤተ ክርስቲያን ነች፣ ቁስ ተኮር የሆነች ወይም ደግሞ ክርስቶስን ወደ ውጭ ገፋች፣ ቁስ ብቻ የሚታያት ቤተ ክርስቲያን ነች። እቺ ቤተ ክርስቲያን ግን ደግሞ ትልቁና ዋነኛው ነገር ይሄ መንፈሳዊ እውነት እንደሆነ ይሄ መንፈሳዊ እውነት ደግሞ ዋጋ እንደሚያስከፍል ይናገራል ማለት ነውና። ነችን ቤተ ክርስቲያን ስንመለከት እንግዲህ በሕይወታችን ሁሉ ይሄ ከምድራዊው ነገር የበለጠ ለመንፈሳዊው ነገር ትኩረት እንድንሰጥ፣ ጊዜ እንድንሰጥ በደንብ ያሳስበናል ማለት ነው እና ከቁስ ይልቅ ደግሞ ጌታን እንዳንገፋው ይሄ እጃችን ላይ ባሉና በተለያዩ ምድራዊ በሆኑ ነገሮች ጌታን እንዳንገፋው ይሄ አላ የእጁን ፈልገን ሳይሆን ፊቱን ፈልገን ራሱን ፈልገን ወደ እግዚአብሔር እንድንቀርብ የሚያበረታታ መልእክት ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በሕይወታችን ደግሞ መንፈሳዊ እውነት ማስቀደም እንድንችል እግዚአብሔር ይርዳን። ተባረኩ።